ሰላም ሰላም! ውድ የሆናችሁ የዩቲዩብ ተከታታዮቻችን፣ ይህ በሌላ ቪዲዮ መጥቻለሁ። እንደምታውቁት እንግዲህ ሁላችሁም የኛ ደስታ ተካፋይ የሆናችሁ ነው፣ በጣም ነው የማመሰግነው። ወደ መጀመሪያው ጥያቄ ስንሄድ፣ እንዴት ነው ስደት ላይ አልከበዳችሁም ወደ ሁለተኛ ልጅ መምጣታችሁ? እንኳን ደስ አላችሁ ተብለናል። በመጀመሪያ ምን አስተያየት አለ? እንኳን በስደት ኑሮ በራስም ሀገር ላይ ሆኖ ያለውን ነገር ታውቁታለን። ግን አንድ ያው የእግዚአብሔርን ሕግ ለማስቀጠል ሁለት፣ ደግሞ ዘርንም ለመተካት እግዚአብሔር በፈቀደው መንገድ እየተጓዝን ነው። የምላችሁ ነገር ምንድን ነው ገንዘብ እስኪኖረኝ ድረስ እንደዚህ ፕሮግራም ማድረጉ መልካም ነው። ግን አንዳንዴ ደግሞ ፕሮግራም አድርጋችሁ ደግሞ እድሉን ላታገኙ ትችላላችሁ። እሺ እኔ ደግሞ ስደት ላይ አይከብድሞ ይከብዳል። ግን እስከ መቼ ማለት እስካለን ድረስ ፈጣሪ እስከፈቀደው ድረስ እየኖርን ነው፣ ቢከብደንም። ብዙዎቹ እንደውም እንደ ወልድ ይገፋኩኝ ነበር። ፕሮግራም አድርጋችሁ ደግሞ እድሉን ብታገኙ ከልጃችሁ ጋ ያለው ጥሩ ላይሆን ይችላል፣ አስተዳደግ ላይ ማለት ነው። ስለዚህ አንድ ሰው ልጅ ወልዳለሁ ብሎ ሲያስብ መጀመሪያ ማሰብ ያለበት ፈጣሪው ነው። ሁለተኛ የራሱን የሆነ ቅድመ ዝግጅት ማድረግ አለበት። ለምሳሌ የአቅም ሁኔታ ሊሆን ይችላል። እሱ እንግዲህ ያው እናንተ ተወስኑበት አላችሁ፣ በአቅማችሁ ጉዳይ ላይ እስከ ዛሬ ያላደረግኩት ምክንያት ነበረኝ። ያው ልጅን እስከማመጣ እየጠበቅኩ ነበረ። ከዛ በኋላ ግን ፈጣሪ ከፈቀደ እንዲረዳኝና ይሄ ነገር እድል እንዲሰጠኝ ፈጣሪን ጸሎት አድርጌ ነበር። አሁን ደግሞ ፈቅዷል ማለት ነው። ስለዚህ ቢከብደንም ማንኛችንም በሰዓታችን መጠቀም አለብን። እድሜ ይሄዳል። ሴት ልጆች ደግሞ አንድ እድሜ ከሄደ ወንድ ልጅ ችግር የለበትም የት ምንም እስከ መቼ መውለድ ይችላል። ሴት ልጅ ደግሞ ፈጣሪ እስከ ፈቀደ ድረስ ይደርሳል። ያው አንዳንዱ አንዱ 50 ዓመትም ሊወልዱ ይችላሉ። ግን የፈጣሪ ነገር ሲሆን ብቻ ነው። ይሄን እና ቢከብደንም ከፈጣሪ ጋር እንቋቋማለን በሚል ነው። ለሁለት ቢያድጉ ይሻላል በሚል ነው። አንድ ሰው ለመውለድ እንትን ሲል አንድ ከስነ ምግባር ስነ ምግባር ወሳኝነት አለው ለልጅ አስተዳደግ ምክንያቱም ልጆች መጀመሪያ ቤተሰባቸውን ከዛ ደግሞ አካባቢያቸውን ነው የሚመስሉት፣ እንደውላቸው ማለት ነው። ስለዚህ ማንኛውም ሰው ልጅ አስተዳደግ ላይ ያለው ገንዘብ ስላላችሁ ብቻ ልጆቻችሁን በጣም ያልሆነ እንትን ውስጥ የሚከቱ አሉ አላችሁ። በአስተዳደግ ገንዘብ ስለሰጣችሁ ብቻ ሁሉንም ያደረጋችሁለት ነገር የሚመስላችሁ አሉ። በተለይ ገንዘብ ኑሯቸው የሚያሳድጉ ቤተሰቦች ልጆቻቸው ውሏቸው በጣም በጣም በጣም የተበላሸ ነው። በብዛት ውሏቸው ጭፈራ ቤት ነው። ዋሽሽ የሚወስዱ አሉ፣ መጠጥ ቤት። እኔም ካለኝ ተሞክሮ አንጻር ጓደኞችም ምናምን ስለነበሩኝ በብዛት የባለ ሀብት ገንዘብ አላቸው እንዲጥሩ የኑሮ ደረጃ አላቸው የሚባሉ የግል ትምህርት ቤት የሚያስተምሩ ወላጆች ለልጆቻቸው የሰጧቸው ገንዘብ ነው፣ ምክርም ሳይሆን ምክርም ሊሰጧቸው ይችላል። ግን በብዛት ውሏቸው የት ነው? በብዛት እንደዚህ የማይፈለጉ አልባሌ ቦታዎች ላይ ነው። እና ይህን ነገር ብታስቡበት። ብር ብቻ ልጅን ስለወለዳቸው ያሳድጋል ማለት አይደለም። አድጎም በስነ ምግባር ካልታነጸ፣ በሱስ ከተለከፈ ይሄ ራሱ አንድ ችግር ነው፣ እና ለሀገርም ሸክም ነው ምን እናንተ አቅማችሁ ፈቅዶ እንትን ብትሉ ብታሳድጉም እና ለሀገር እንትን የሚል ቢሆን ለሀገር አንድ እናንተን የሚያስታውስ እናንተን ስም የሚያስጠራ ከፈጣሪ ጋር ማለት ነው። ሁለት ደግሞ ለሀገር እንትን የሚሆን ቢሆን ጥሩ ነው። ካልሆነ ግን ሀገርንም የሚያጠፋ ቤተሰብን የሚያሳድግ አይነት ስለሚሆን ይህን ነገር ቀድሞ ቅድመ ዝግጅት ቢያደርጉበት እንደ ወንድም ምክር ነው እንግዲህ እኔ እንትን ወደ ሁለተኛው ጥያቄ ደግሞ ለቴዲ አልከበደውም ወይ ለቴዲ አልከበደውም ወይ እርግዝናው ማለት በፊት ጻድቃን አጠገባችን ነበረች እና ብዙ ነገሮችን እሷ ከበር ታደርግ ነበረ አሁን ስደት ላይ እያላችሁ ለቴዲ አልከበደውም ወይ የሚል ነው እንደምታውቁት አስር አመት ሆኖናል ልጅ ሳንወልድ ማለት ነው። ያ ልጄ አስር ዓመቷ ነው። በሱ ነው የምንይዘው በዚህ በአስር ዓመት ውስጥ ልጅ ምንም ነገር አልወለድኩም። ከአስር ዓመት በኋላ ነው ይሄ ነገር የተፈጠረው። ከተፈጠረ በኋላ እስ እንዴት ነው አልከበደሽም ወይ? ለቴዲስ እንዴት ነው አልከበደም ወይ? ለምን አሁን በፊት ኢትዮጵያ እያለሁ አኪያነር ጉዞ የሆንኩ ጊዜ ጻድቃን ነበረች፣ እሷ ትንሽ ከበርታ ግል ነበረ አሁን አሁንስ እንዴት እየሆነ ነው ለሚለው ለዚህ ደግሞ መልስ ልስጣችሁ ሁ እንግዲህ ወንዶች በብዛት ሚስታችን ስንታረግ እንግዲህ ያው አንዳንድ በተለይ ውጭ ውጭ የሚል ባል ከሆነ ያለሽ ስልሽ ስራውን ሰርቶ ከዛ በኋላ ደግሞ ወደ መጠጥ ቤቱን ጎራ ሚል ወይ ወደ ጓደኞቹ ጋር ጨዋታ ሚሄድ ምናምን ከሆነ ሊከብደው ይችላል። ግን እኔ አብዛኛውን ስራዬ እንዳለ ሆኖ በብዛት እሷ አላስቸገረችኝም። ያው ከወለደች በኋላ ድንገት ማራሱ ላይ ሰው ስለሌለኝ እሱን ልቸገር ይችላለሁ። በሱ ዙሪያ ያው ፈቃደኛ የሆነ እንመዘገባለን መታችሁ ታርሷት አላችሁ። ግን ያው እንዳልኳችሁ እስካሁን አላስቸገረችኝም ሚስት ያው እና ስራም እንደዚህም ደክማ እና እንደዚህም ሆና ስራ ላይ እየሰራች ነው አላቆመች። እና እንደውም እየፈሩ ስራ ባልደረቦቿ አረፊ ይበቃሻል እያሏት ነው፣ ግን እሷ እየሰራች ነው ያለች እና ከዛም መታ ደግሞ ቤት ውስጥ ማብሰሉ አለ፣ እቃ ማለቷ አለ፣ ማጠቡ አለ፣ ቤተሰብ መንከባከቡ አለ። እሱ እሱ ነገር እያደረገች ስለሆነ እኔ ብዙም እንትን ባል የተቻለኝን ያህል የማግዜበት ሰዓት ይኖራል። ግን ያው በብዛት ግን ስራዎቹን እሷ ስለምትሰራ እንግዲህ ያልከበድም። የኢኮኖሚ ጉዳይ ነው። እሱም ያው ከፈጣሪ ጋር እየፈታው ነው። ግን ያው እሷ እስካሁን እርጉዝ ነች እና እርጉዝነቷ ደግሞ ለእሷ ነው፣ ለእኔ አይደለም። አሁን እሷ ጋር ስለሆነ ልጁ ብዙ የሚያስቸግረኝ ነገር የለም። ብዙ የሚከብድ ነገር የለም። እርጉዝ ምንም ውጪ ማለት ከበፊቱ የተለየ ነገር የሚሆነው የእሷ አተኛኘታ፣ አነሳሳ፣ አካሄድ ሊሆን ይችላል እንጂ ከበፊቱ ምንም የተለየ ነገር የለም። ግን ያው ከተወለደ በኋላ ወጪዎቹ ምንም ሲሆን የዛን ጊዜ ሊከብድ ይችላል። ግን አሁን ባለው ሁኔታ ነው ያው አስር አመት ይሄ ነገር የተፈጠረው ከአስር አመት በኋላ ቢሆንም የከበደኝ ነገር ብዙ የለም። ግን የከበደኝ ነገር ምንድን ነው? በፊት ኢትዮጵያ እያለው ስራ ስሰራ አንድ ቦታ ቁጭ ብዬ ነበር የምሰራው እና ስመለስም ከሱ ጌቼ ይመጣለው። ይሄን ያልከበደኝ አልልም አንድ ሁለት ወር ላይ ግን ትንሽ የማቅለሽ እንትን የበለውት ነገር አለመስማማት፣ ምናምን የተለያዩ ጥሩ ያሉ ስሜቶች አሉ። ግን እነሱን ተቋቁሚ ያለው ባኪያ ጊዜ ግን ምንም አይነት ነገር እበላለሁ። ምንም አይነት ነገር ወጥቶብኝ አያውቅም። ትዝ ብሎኝም አያውቅም። በጣም እንትን ነበር። ምናልባት እንግዲህ ከአስር 10 አመት በኋላ ኤጅም ጭምር ሊሆን ይችላል። ዲፍረንቱ በጣም ረጅም አመት ነው ቦዴ ሰውነቴ ይቋቋማ ይቋቋመው ገና አዲስ እንደ አዲስ ነው። እንትን የሚለው ለዛ ምናልባት እስከ ሁለቱ ሶስቱ ትንሽ የመረበሽ ነበረ የሚሰማኝ። ተበላ በኋላ እንትን ማለት ምግብ ትንሽ መምረጥ ምናምን ግን እንዲህም ሆኖ በላ ነበር ያገኘት ይሄን ያህል ካላመጣ ይሄን ካላመጣ፣ እሱን በሌላ ቪዲዮ መጣበታል ማለት ነው እና ቤት በፊት በገባም ጻድቃን ታግዘኛለች። አሁን ግን ስገባ እሱ አንዳንድ አንድ ነገር ያግዘኝም፣ ያው እንደ ሴቶች ገብቶ ምናምን ለመስራት ትንሽ ለሱ ሊከብደ ይችላል። ይሄን ይሄን ትንሽ ያግዘኝናል። ብቻ ይሄን ይመስላል። ወደ ሶስተኛው ስንሄድ ደግሞ ተኛው ደግሞ ባኪያ ጊዜ ያው በሁለተኛው ላይ መልሼው አለው። ባኪያ ጊዜ የሚሰሙን ስሜቶች አሉ፣ አሁን የሚሰማ ስሜቶች አሉእና እና ምንድነው ዲፈረንቱ ነው። ይህን ነገር እኔ ግማሽ ልመልስላችሁ ብዙ ጊዜ እኔ እንትን ስለምን ባኪያ ጊዜ የመጀመሪያ ዋሮች አካባቢ እንደ መጥፋት ምናምን ነበረ በእኔ ጊዜ በአሁኑ ጊዜ ደግሞ በቃ እስከ ሶስት ወር ምግቡ ሁሉ ብዙም የማይሰማ ስሜት ያን ከበላ በኋላ የሚያስጠላት የመምረጥ ነገር ምናምን ነበረ። እሱ ነው ልዩነቱ። ያም ጊዜ እሱን አላስቸገርኩትም። በአሁኑም ጊዜ ይህን ካላመጣ ይህን ካላደረክ አላልኩትም። ምንም ነገር እንትን ያልኩት ነገር የለም። ዛ ከመጠየቅ ፒዛ ግን ያው ኖርማሊዝም ስለምወድ ፒዛ እበላለሁ፣ እዛ ደግሞ በርገር እበላለሁ ካገኘሁ። ካላገኘሁ ደግሞ ድንች ነው የምበላው። ፓይዛው ወይ ድንች ነው። ብዙ ፍቅር የለኝም ማለት ማለት ይቻላል። ባኪያ ጊዜ ሙሉ ዘጠኝ ወር ማለት ይቻላል ድንች ሲጋብዘኝ ነው አለው ማለት። ድንች ብቻ ነበር የምፈልገው ድንች የተቀቀለ በሚጥሚጣ ማለት ነው፣ እንዳያምራችሁ። እሱም ብቻ ነበር። በጣም ካላቃጠለ ሁሉ ደስ አይለኝም ነበረ በዛ ጊዜ ማለት ነው። በአሁኑ ጊዜ ግን ድንች አላማረኝም። ባኪያ ጊዜ ቡርቱካን ቡርቱካን በጣም ይገዛልኝ ነበር፣ በጣም እበላ ነበር። በአሁኑ ግን ቡርቱካን ጥልት አይገዋለሁ ማለት ትዝም አይለኝም። ቡርቱካን በቃ ከአጋበኝ አጋጣሚ ሆኖ ካላገኘሁት በስተቀር ትዝ አይለኝም። ሌላ የምታስታውሰው ነገር አለ? ልዩነቱ ምንም። የዛን ጊዜ ጉዲ ኢትዮጵያ እያለች በእግር ነበር አሁን ልዩነት ይሄ ነው። ግን በግር ይሻላል ለምሳሌ ቢያንስ እንቅስቃሴ ታደርጋለ እና ግን ጎብዣለሁ አሁን። ማለት ጠንካራ ነኝ በጣም እንትን ጉልበቴ ኃይል ትንሽ አለኝ ከበፊቱ ማለት ነው። የዛኔ ምን አልባት ጻድቃን ስላለች ስቀርጥ ይሆን አላላቀም። አሁን ጭጋሽ ስራ ስሪ ስሪ ነው የሚለኝ በቃ ቤት ሁሉ የማጽድራበት ጊዜ አለ። ሽንት ቤት አንዴ ሙሉን አጸዳሁት በቃ ዝም ብሎ ይሄ ማለት ነው። ስሪ ስሪ ነው ማለት፣ እሱ እራሱ ይገርማል። አሁን እንደዚህ ሆነሽ ምን ሆነሽ ነው ይለኛል አንዳንዴ። እና እነዚህ ዲፈረንቶች አሉ። በሚቀጥለው ነው። ስለዚህ ጓደኞቼ በሚቀጥለው ቪዲዮ ደግሞ ሌሎቹን አመጣላችኋለሁ። ሼር አደርጋቸዋለሁ የሚሰማኝን ነገር እሱም ማለት የሚፈልገውን ነገር አመጣላቸዋለሁ። ለዛ ደግሞ ይህን ይመስላል። እንግዲህ ያው ያላገባችው አግቦ ያልወለዳችሁ ለድ የፈጣሪ ፍቃድ ሆኖ ለመውለድ ሞክሩ። እድሜ አጭር ናት እና እንትን በሉበት ተጠቀሙበት እድሜያችሁን እና የራሳችሁን ነገር አፍሩ። እሺ ጓደኞቼ፣ ለዛሬ ቪዲዮ ይህን ምስል ነበር። በሌላ ቪዲዮ እስከምንገናኝ፣ ሂዊ ነኝ፣ ቴዲ ነው። እናመሰግናለን። ሰላም።